ሴቶች አገልጋዮች መሆን ይችላሉ? ሴቶች መሪዎች መሆን ይችላሉ? ቤተክርስቲያንን ማስተዳደር አለባቸው ወይስ የለባቸው? ዛሬ የምንመለከተው ለዘመናት ሲያከራክርና ሲያጨቃጭቅ ስለነበረው ሴቶች በቤተክርስቲያን ስላላቸው ኃላፊነትና በአገልግሎት ስላላቸው ስፍራ በግልጽ ከእግዚአብሔር ቃል እያነሳን እንነጋገራለን። ተከታተሉ። ለብዙ ዘመናት ብዙዎችን ሲያጨቃጭቅና ሲያከራክር የነበረው የሴቶች በአገልግሎትም ሆነ በመሪነት ስፍራ ስለመሆናቸው እንዲሁም አንዳንድ ጊዜ ደግሞ ወረድ ብሎ ይሄን ይልበሱ ይሄን አይልበሱ እያሉ የሴቶች ጉዳይ አስፈጻሚ ይመስል እጅግ በጣም ጠንካራ ውይይት የሚደረግበትን የሴቶችን በአገልግሎት በመሪነትና በቤተ ክርስቲያን ስላላቸው ስፍራ እንወያያለን። በመጀመሪያ ሴቶች በእግዚአብሔር ፊት ምን አይነት ቦታ አላቸው? እንደገናም ደግሞ ሴቶች በቤተ ክርስቲያን ውስጥ ምን ያህል ድረስ የማገልገል ብቃት፣ አቅም እና ደግሞ ስፍራ ሊሰጣቸው ይገባል? ሴቶች መሪዎችስ መሆን አለባቸው ወይ? በቤተ ክርስቲያን ማስተዳደር እንዲሁም ደግሞ በየመድረኮች ላይ ማገልገልስ ይችላሉ ወይስ አይችሉም? የሚለው እንደ እግዚአብሔር ቃል አንስተን ነው ወያይ ከሁሉ በፊት ሰው ያለውን ሳይሆን የእግዚአብሔር ሐሳብ ለሴቶች ያለው ምንድን ነው ከሚለውን ጀምር በመጀመሪያ ደረጃ ሴቶች በእግዚአብሔር ዘንድ ከወንዶች ይልቅ ምንም አይነት ልዩነት የላቸው። ማንም በክርስቶስ ሲሆን አዲስ ፍጥረት ነው እንጂ ወንድ ነው ሴት ነው ተብሎ አይለይም። ይህንን ማረጋገጫ በገላትያ ምዕራፍ 3 ቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም ሁላችሁ በክርስቶስ ኢየሱስ አንድ ናችሁና ይላል። ስለዚህ በእግዚአብሔር ፊት ማንም ሰው ሰው ይሁን ክርስቶስ ኢየሱስን ተቀብሎ የመዳንን መንገድ ይሄድ እንጂ ወንድ ሆነ ሴት፣ ባሪያ የሆነ ጨዋ፣ አይሁዳዊ ሆነ ግሪካዊ የሚባል ነገር የለም። በእግዚአብሔር ፊት እያንዳንዳችን ጾታም፣ ዕድሜም፣ ሃይማኖትም ማንነትም ሳንለይ በክርስቶስ ኢየሱስ ከሆንን አንድ አካላቶች አንድ ሰዎች ነን። እሱ ብቻ አይደለም፣ በጸጋና በመንፈሳዊ ስጦታ በአገልግሎት ደረጃ እንኳን ሴትና ወንድ የሚባል የሚለይበት ስፍራ የለም። ሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ እንደዚህ ይላል፣ እግዚአብሔር ይላል፣ በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዛዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ ይላል። በዚህ ክፍል ውስጥ ዕድሜም ሆነ ጾታ እግዚአብሔር እንዲሰራ የሚገደበው አንድም ነገር እንደሌለ በግልጽ የሚያሳይበት ክፍል ነው። ሴቶች ትንቢትን ለመናገር ሽማግሌዎችም ሆነ ሕፃናት ራእይና ህልምን ለማየት ለእግዚአብሔር ማንንም ለመጠቀም ልዩነት እንደማያደረግ ግልጽ የሆነ ማሳያ የሆነ ክፍል ነው። ከዛም ባለፈ እንደ ሐዋርያው ጳውሎስ አይነት በሮሚ 16 እንዲሁም በተለያዩ መጽሐፍ ቅዱስ ክፍል ላይ ሴት የሆኑ አገልጋዮችን እየጠቀሰ ሲያመሰግንና ኃላፊነት ሲሰጥ እንኳን እናያለን። እንደ ፌበን አይነት ዲያቆን፣ እንደ ጵርስቅላ አይነት ከባሏ ጋ ሆና ስታስተምር ተምሬ ነበረች አስተማሪ፣ እንደ ዩዲያ አይነት ደግሞ የተላከች ወይም ሐዋርያ የሆኑ ሴቶች ስማቸውን እየጠቀሰ ሲያመሰግናቸውና ሴቶች በመሪነትና በአገልግሎት እንኳን ምን ያህል ስፍራ እንዳላቸው በግልጽ ምልክትን ሲሰጠን እናያለን። ስለዚህ በክርስትናም ሆነ በአገልግሎት በመሪነት ደረጃ ማንም ሰው እግዚአብሔር ይጥራውና ለዛ የሚመጥን ህይወት ይኖረው እንጂ ሴትና ወንድ የሚል ልዩነት የሚባል ነገር የለም። ነገር ግን ዘንግቸው ወይም ረስቸው አይደለም፣ በዛው በሐዋርያቶች ዘመን ሐዋርያው ጳውሎስ በጢሞቴዎስ መጽሐፍ ላይ እንኳን ሴት ሴቶች ጸጥ እንድትልና በቤት ባልዋን እንድትጠይቅ በጉባኤ እንዳትናገር ደግሞ ሲከለክል እንመለከታለን። ይሄ ታዲያ እንዴት ሊሆን ቻለ? ለምንስ ሐዋርያው ጳውሎስ ይህንን መልእክት ሊያነሳ ቻለ? ጥያቄው በጣም መልካም። ሁል ጊዜ መጽሐፍ ቅዱስን ስናነብ አውድንና የተናገረበትን መነሻ ሀሳብ ወደ ላይና ወደ ታች ማጥናት በጣም መልካም። በቆሮንጦስ ቤተ ክርስቲያን ላይ ስለ ሴቶችን በተመለከተ ሐዋርያው ጳውሎስ ግልጽና ጠንከር ያለ መመሪያዎችን ሲናገር ታያላችሁ። ይህንን ያደረገበት ምክንያት የቆሮንጦስ ቤተ ክርስቲያን ባለችበት አካባቢ እጅግ በጣም የጣዖት አምልኮ የተንሰራፋበትና የንግድ ከተማ እንደመሆኗ በዛ አካባቢ ለጣዖታት የሚሰውና በቤተ ጣዖት ውስጥ የሚያገለግሉ አብዛኛውን ጸጉራቸውን የሚላጩ ሰውነታቸውን የሚገላለጡ የጣዖት ቤት አገልጋዮች የነበሩ ሴቶች ነበሩ። ስለዚህ ወንጌል በምድሪቷ ላይ በተዳረሰ ጊዜ እነዚሁ ሴቶች ናቸው ጌታ ኢየሱስ ክርስቶስን እየተቀበሉ ወደ ቤተ ክርስቲያን የመጡት። ከዛ ባለፈ በዛ ንግድ ስፍራ ድሮ ጣዖት ቤት ይገቡ የነበሩ ሰዎች አሁን ደሞ ወደ ቤተ ክርስቲያን ሲገቡ ጣዖት ቤት የሚያገለግሉ አይነትን ሥራ ስርዓት እያዩ እንዳይሰናከሉና እንዳይሳሳቱ አጥብቆ ሐዋርያው ጳውሎስ በተለይ ለቆሮንጦስ ቤተ ክርስቲያን በሴቶች ዙሪያ ያለ አገልግሎትን ሲነቅፍና አቅጣጫ ሲያዝስ እንመለከታለን። ታዲያ ይህ ሊገርማቸው አይገባም። ምክንያቱም ሐዋርያው ጳውሎስ ሌላውን ከማስተናከል ይልቅ ምግብ እንኳን ቢሆን አለመብላት ይሻላል እያለ ብዙ ቦታ ሲናገርና አጥብቆ ይህንን አቋሙን ሲያስተላልፍ ለቤተ ክርስቲያን እንመለከታለን። ስለዚህ ሁል ጊዜ አንድን ነገር ስናስኬድ ከባህል ከአስተዳደግ፣ ከአካባቢ ሁኔታ ተነስተን ነገሮችን አስተውለን ልንራም ማስቀመጥ ይገባል። እኛ እንኳን ለወንጌል አገልግሎት አንዳንድ ስፍራ ስንሄድ ለአካባቢው ሁኔታና ላይምሯቸው እንዲመች እንዳናሰናክላቸው ብለን ሴቶችን ጸጉሯቸውን ሸፍነን አለባበሳቸውን አስተካክለን እንዲያገለግሉ እናደርጋል። ይህ ማለት ግን እንደ ስርዓትና ግዴታ ይህ ካልተደረገ እግዚአብሔር የማይቀበላቸው አይነት ሆኖ ሳይሆን ለሰዎች አይምሮ ጥንቃቄ ሲባል ብቻ ነው። ከዛ ባለፈ ግን በነጻነት ልንኖር ክርስቶስ ኢየሱስ ነጻ አውጥተናል እንዲህና እንዲያ የሚባል ህግ ከእንግዲህ ወዲህ ባሪያ ሊያደርገን አይችልም። ይልቁንስ በእግዚአብሔር ቃል እውነትና በህሊናችን ንጽህና እግዚአብሔርን እንደ ልባችን በነጻነት ልናገለግለው እንችላለን። ሁል ጊዜም ግን ለሌላው መጠንቀቅና ማሰብን እንዳንረሳ። በተረፈ ሴቶች በእግዚአብሔር መንግስት ላይ ትልቅ ስፍራ ያላቸው ብዙ የሚያገለግሉ በጌታ ኢየሱስ አካባቢ እንኳን በብዙ ሲደግፉና ሲሰሩ የነበሩ ታላቅ አገልጋዮች ናቸው። እንዳትረሱ፣ የመጀመሪያውን የወንጌል ብስራት ማን አደረሰ ካላችሁኝ፣ ሴት ናት። ስለዚህ ሴቶች በርቱ ምንም ነገር እንዳያስቆማችሁ የእግዚአብሔር ሥራ በእናንተ ውስጥ ይሰራል ተባረኩ